ሰላም እንዴት ናችሁልኝ? ደህና ናቸው ወይ? ሰላም ናቸው ወይ? እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ በያላችሁበት ዓለም ዳርቻ ሁሉ ብዙ ትረፍረፍ ይበልልኝ ያልኩኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻ አለሁኝ። እንግዲህ የዛሬ ቪዲዮ በርሜል ቅዱስ ጊዮርጊስን ጸበል ስትሄዱ ማድረግ ያለባችሁና ማድረግ የሌለባችሁ ነገሮች፣ ጥንቃቄ እንድታደርጉ፣ ምክንያቱም አንዳንዴ ያው ሰናቅ በስተት የምናደርጋቸው ነገሮች ስላሉ የሚያይሁበት ነገር ስላለ ስለዚህ ጥንቃቄ እንድታደርጉ፣ እንዴት እንሂድ፣ ምን እናደርግ፣ ከመሄዳችን በፊት ቅድመ ዝግጅት ምን ምንድን ነው የምናደርገው የሚለውን ነገር ዛሬ እንግዲህ በዚህ ቪዲዮ እስከ ፍጻሜ ድረስ ከቆያችሁ ብዙ ነገር ትማሩበታላችሁ፣ ታዩበታላችሁ ማለት ነው እና ውድ ቤተሰቦቼ እኔ የጠቀመኝን ለእናንተም ስለሚጠቅማችሁ ወይም ደግሞ የኔ ስህተት ደግሞ ለእናንተ ደግሞ መማሪያ ስለሚሆናችሁ ማለት ነው እና ውድ ቤተሰቦቼ ቪዲዮ እንግዲህ ሁሌ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። ላይክ ደግሞ አድርጉ፣ ለሁሉም ሰው እንዲደርሰው ማለት ነው። ስለምታበረታቱኝ ደግሞ አመሰግናለሁ። እግዚአብሔር አምላክ ያክብረልኝ። እንግዲህ በጣም ደስ ይብሎኛል። በነገራችን ላይ ያው እዛ ህጅ ከመጣ በኋላ በቃ አዲስ አዲስ እንደተፈጠርኩ እንደ ምን ልበላችሁ እንደ አዲስ ሕፃን ነው የሆንኩት ማለት ነው እና በቃ ብዙ ነገር ተቀይሮ ብዙ በህይወታችሁ ላይ በፊት የነበረው ነገር ትታችሁ አዲስ ህይወት የተሰጣቸውን አዲስ ህይወት ደግሞ እያጣጠማቸው የምትኖርበት ክፋትን ማታስብበት ነው የሚሆነው። እና እኔም ያንን ጽዋ ስለቀመስኩኝ ደስ ብሎኛል ማለት ነው። እና ውድ ቤተሰቦቼ እንደምታዩት እንግዲህ እንደዚህ እምር ብሎብኝ እግዚአብሔር ይመስገን እሱ ግርማ ሞገሱን ሰጥቶኝ በምሕረት በቸርነቱ አቁመኝ እንግዲህ ዛሬም በሌላ ቪዲዮ መጥቻለሁኛ እና ውድ ቤተሰቦቼ ለእኔ የደረሰው ሰማዕቱ ቅዱስ ጊዮርጊስ ደግሞ ለእናንተ የሚደረሳችሁ ቀጥታ ደግሞ ወደ ቪዲዮ እንሄዳለን። ወደ ሀሳባችን እንግባ። እንግዲህ ይህንን ዩቲዩብ ሲያድግ የኔ ምኞቴ ወይም ደግሞ ተስፋዬ ማለት ደረጃ ላይ አድርሰውና በቃ እኔም ሰዎች ወደ ደጅህ ልላክ እንደኔ ደግሞ ታስበው የተቀመጡ ብር ያጡ ግን ልሂድ የሚሉ ለእነሱ ልሆናቸው። መቄዶኒያን ሲሄድ ደግሞ ምን አለ በልደት እየቀን በቃ አንድ ቀን በወር አንድ ቀን እንኳን ሀምሳ ሰው መቶ ሰው እንኳን ብመግብ አልኩኝ እግዚአብሔርን በመጀመሪያ ደረጃ ወደ በርሜል ቅዱስ ጊዮርጊስ ስንሄድ ማድረግ ያለብን ነገር በመጀመሪያ ንስሓ መግባት አለብን። ንስሓችንን ጨርሰን ቅኖናችንን ጨርሰን ካሉን ከዚህ ከንስሓ አባቶቻችን ደግሞ ይፍቱኝ ብለን መሄድ አለብን። እንደገና ደግሞ ትኬት ስንቆርጥ እኔ አሁን የካቲ ስድስት ጉዞ ላይ ነው እንዲሄድ የነበረው ማለት ነው። እና አጋጣሚ ሆኖ ደግሞ ቦታ ሞላ። ለምን በራሴ ችግር ነው ማለት ነው። እና አንዳንዴ ለመሄድ ካሰባችሁ እና ከወሰናችሁ ቀደም ብላችሁ ትኬቱን ግዙ ማለት ነው። ትኬቱን እንዲቆረጥላችሁ ስታደርጉ ደግሞ ንገሩ። ለምሳሌ ለ15 ቀን የምትቆዩ ከሆነ ለ15 ቀን ነው የምፈልገው ወይም ደግሞ ለሁለት ሳምንቱ ከሆነ ለሁለት ሳምንት ወይም ደግሞ ይህን ቀን እጄ ይህን ቀን ነው መመለስ የምፈልገው በሉ ማለት ነው። ቢያንስ ከአስር ቀን በፊት መመለስ ምችሉ አይመስለኝም ኤልሻዳይ ጉዞ ላይ ማለት ነው። እና አዲስ አሁን ጀምሮ ከሆነ አላቅም ግን የሆነ ጊዜ ወንድማችን አላየ። የሁለት ቀን የሶስት ቀን ጥምቀት ተጠምቃችሁ ትመለሳላችሁ የሚል ሀሳብ አንስቶ ነበረ። ያን ነገር ይጀምር አይጀምር አላውቅም ግን ቢያንስ እኔ አሁን ለሳምንት ነበረ በአስር የካቲት አስር ተነሳው የካቲት አስራ ዘጠኝ አዲስ አበባ ተመለስኩ ማለት ነው። ያ ምንድን ነው? ለምሳሌ መጨመር ከፈለጋችሁ ደግሞ ልክ አሁን በያካቲት ከኛ ኋላ የሚሄዱ አሉ እና ከእነሱ እክል እንድትመጡ ከፈለጋችሁ እናንተ መስመሩን ደውላችሁ ከእነሱ ጋር እንትን ማድረግ ትችላላችሁ። በዚህ ቀን ነው መመለስ የምፈልገው። ምክንያቱም አሁን ለምሳሌ እኔ በየካቲት አስር እጄ የካቲት 19 ባልመለስ ለመጨመር ብፈልግ የመኪና ትራንስፖርት ሁለት ሺህ ብር ከፍላለኝ። ቀደም ብዬ ካሳወቅኩኝ ደግሞ የትኬት ማራዘሚያ ደግሞ 750 ብር ነው። እንደገና ደግሞ ወይ የትኬት ሳታራዝሙ ቀርታችሁ ከሆነ ደግሞ 1250 ብር ነው የሚሆነው። አጠቃላይ ወደ 3 ሺህ ምናምን 3220 ብር 250 ብር ነው። ቀደም ጊዜ ቲኬታችሁን እንደማትመጡ አውቃችሁ በጊዜ ሄዳችሁ ደግሞ ካራዘማችሁ ማለት ሄዳችሁ ስላችሁ ደውላችሁ ነው እዛ ቦታ ላይ የሆነ የ20 ደቂቃ 15 ደቂቃ መንገድ አለና ቀጥታ መደውያ ሄዳችሁ ትደውላላችሁ ማለት ነው። ለምን ለኤርፖርቶች ደውሉና፣ እኔም አራዘም እፈልጋለሁኝ ስለዚህ ቲኬቴን ካንሰል ይሆንልኝ? እና በሚሄድበት ሰዓት ደግሞ እኔ እደውልላችኋለሁ፣ በምን ቀን እንደሚሄድ ብላችሁ ታራዝሙታላችሁ። ያን ደግሞ 750 ነው የምትከፍሉት። አጠቃላይ ቶሎ ካራዘማችሁ 2750፣ ከዘጋያችሁ ትኬቱ ጋር ደግሞ 3250 ብር ነው። ያም እንዳይሆንባችሁ ደግሞ ቀደም ብላችሁ አውቃችሁ፣ ለምሳሌ ሴቶች ከሆናችሁ የወር አበባ የሚመጣባችሁ መቼ ነው ለምሳሌ ሂዳችሁ አጋጣሚ ሳትጠመቁ የወር አባቢ መጣባችሁ፣ እንደገና ደግሞ ማራዘ መዛውናችሁ ትችላላችሁና ይህንን ነገር ስላለ ቀደም ብላችሁ ራሳችሁን ቼክ አድርጉ። ንሳችሁን ደግሞ ጨርሱ። ሳጨርሱ ዝም ብላችሁ እንዳትሄዱ። ምክንያቱም እዚህ ከጨረሳችሁ እየቀረውን ለምሳሌ መንገድ ላይ እየሄዳችሁን ያሁን መንገድ ላይ እየሄድኩ ያስታወስኩት ንሳ ነበረ እዛ ቦታ ላይ ደግሞ ያስታወስኩትን ደግሞ የንሳ አባቶች ስላሉ በእነሱ ገብቼ ቄደር ተጠምቄ ነው እንግዲህ ጥምቀቱን የጀመርኩት። እንዲህም አይነት ነገር አለ። ግን ቢሆንም ደግሞ ቢያንስ ውስጣችሁ እያወቀ ትታችሁ እንዳትሄዱ በተቻላችሁ መጠን ማለት ነው። እና ንስሐችሁን ገብታችሁ ጨርሳችሁ የምችሉ ደግሞ ስጋውና ደግሞ ተቀብላችሁ ብትሄዱ የተሻለ ነው ብዬ አስባለሁ። ምክንያቱም እዛ እንግልት ውስጥ እንዳትገቡ ያለው ቀዋጥሯችሁ ተፈቶ ያለውን ነገር እንትን ብላችሁ እንድትመጡ ከፈለጋችሁ ያንን ነገር አስተካክላችሁ መሄድ ነው። በሌላኛው በኩል ደግሞ አሁን የክርስትና ስም ይዘን እንገባለን። የክርስትና ስም ይዘን ስንገባ፣ ለምሳሌ ንስሐ ያልገባ ሰው የክርስትና ስም ይዘን ስንገባ፣ እዛ ሰው ያለውን ነገር በሙሉ እኛ ጋር ነው የሚሆነው። ያ በሙሉ ምንድነው እኛ ጋር የሚሆነው? ምላቸው ምንድን ነው? ለምሳሌ መንፈሱ ሲቀጠቀጥ እናንተ ጀርባችሁ ጋር ነው ማለት። ያው ንስሐ የገባ ሰው ስም የክርስትና ስም ይዛችሁ ብትገቡ የተሻለ ነው። ግን ንስሐ ካልገቡ ደግሞ እናንተ ናቸው። እኔ አሁን ከሀምሳ በላይ የሚሆኑ ሰዎች ናቸው እንግዲህ በባለፈ ቪዲዮ ሙሉ ምስክርን የተሰጠሁበት ማለት ነው። እና ከዚህ ቀጥሎ ያለው ቪዲዮ ላይ ማለት ነው በጣም ታመም የነበረ ማለት ወገቤ በጣም ነው የታመመው። እንግዲህ የካቲት 19 ነው የተመለስኩት፣ እዛ የጀመረኝ ነው። ይሄ ወገቤ ላይ በቃ እንዲህ የተሰነጠቀ ነው የሚመስለኝ ማለት ነው። እና ጎንበስ ማለት አልችል እዮን እንትን አለ እና ያ ምንድነው መንፈሶቹ የሁሉም መንፈስ ይመጣና እናንተ ጀርባ ላይ ይቀጠቀጣል ያ ሲቀጠቀጥ ደግሞ እናንተ ደግሞ ያማቸዋል ማለት ነው በርግጥ በስውር ነው የሚሸኝላችሁ እና ያ ነገሮች ሲሆኑ ደግሞ እናንተ ትጎዳላችሁ ቢያንስ ንስሐ የገቡት ሰዎችን ቀደም ብላችሁ እነሱ ንስሐ እንዲገቡ እናንተ እንደምትሄዱ ካወቃችሁ ንስሐ ገቡ በሏቸው እና ቤተሰብም ከሆኑ ንስሐ ገብቶ ጽድት ብሎ ከዛ እነሱን ደግሞ የክርስትና ስም ይዛችሁ ብትሄዱ መልካም ነው ካልሆነ ግን። ቢያንስ ይዛችሁ ባትገቡ ነው የምመርጠው። ምክንያቱም በጣም ነው የምትጎዱት እናንተ ማለት ነው እና የእነሱን ጭንቀት እናንተ ጋር ነው የሚመጣው፣ እና ይህንን ነገር ጥንቃቄ እንድታደርጉ ነው። ሌላኛው ደግሞ አካባቢው ላይ በጣም ሙቀት አለ ማለት ነው እና እኛ የካቲት ነው የሄድነው። ከየካቲት ቀጥሎ ያለው ደግሞ ከዚህ ይብሳል ብለውናል። እንግዲህ የዛ ያሉ ነዋሪዎች ማለት ነው ስንጠይቃቸው የሚቀጥለው ወር እንደው በጣም ነው ሙቀት ያለው አሉ። ስትሄዱ ደግሞ ስስ ልብሶችን ብትይዙ የተሻለው። ለምሳሌ አሁን ብርድ ልብስ ብትይዙ እዛ ቦታ ላይ አትጠቀሙትም። የሚነጠፈው ነገሮች የአዲስ የመጡ እንትኖች አለ የሚነጠፉ፣ እነሱ እነሱን ይዛችሁ ብትሄዱ፣ ይሄ የሚሞቅ ነገር ይዛችሁ ባትሄዱ የተሻለ ነው ብዬ አስባለሁኝ። ሌላ ደግሞ ብር ያስፈልጋቸዋል። ለምሳሌ ኤልሻዳይ የጉዞ ማህበር ማለት ነው እና የትኬት ብቻ ነው። የትኬት እና የትራንስፖርት ብቻ ነው እንጂ አሁን ምግባችሁ ከራሳችሁ ነው፣ መጠጥ ከራሳችሁ ነው። ውሃ ቢያንስ እንኳን ሁለት ሌትር ብትጠጡ መቶ አርባ ብር ነው የሚሆነው ማለት ነው። ማለቴ ሁለት ሌትር አልኩኝ አራት ሌትር ሁለት ሌትሩ ሰባ ብር ነው። ቢያንስ በቀን እንኳን አራት ሌትር ልጠጡ ትችላላችሁ እስከ ማታ ባለው ማለት ነው። እና ስለዚህ ምንድን ማድረግ ያለባችሁ መቶ አርባ ብር ለውሃ ታወጣላችሁ። ቢያንስ ደግሞ የሆነ የምግብ ደግሞ ታወጣላችሁ ከቻላችሁ ደግሞ በሶ ቆሎ ነገር እንደዚህ እንትኖች ጥራጥሬ ነገሮች ይዛችሁ ብትሄዱ ይመረጣል። ግን ሁሌ ደግሞ ያው በሶ ብቻ አትጠጡም ማለት ነው እና ቦታው ላይ የተለያየ ምግብ ቤት አለና አንዳንድ ነገሮችን መጠቀም ትችላላችሁ ማለት ነው። እና ውድ ቤተሰቦቼ፣ ሌላ ደግሞ የጸሎት መጽሐፍ፣ እዛ ቦታ ላይ የጸሎት መጽሐፍ ይዛችሁ መሄድ ያስፈልጋል። ብትችሉ ደግሞ እስክሪፕቶ እና ወረቀት ነገር፣ ምክንያቱም እያንዳንዱ የሚደረግላችሁን ነገር እየቆያችሁ ስትሄዱ ምናልባት እየረሳችሁት ልትመጡ ትችላላችሁ። የተደረገላችሁ ደግሞ መታችሁ ደግሞ መመስከር ስላለባችሁ ደፍተር ማለት እስክሪፕቶና ወረቀት ይዛችሁ ብትሄዱ መልካም ነው ብዬ ያስባለሁኝ። በተረፈ ግን በቃ ምንም መጨናነቅ የለባችሁም። በእርግጥ ቦታው ግርማ ሞገሱ እራሱ እንትን ሌላችሁ ይችላል። ግን ቢሆንም ደግሞ እኔ ብያችኋለሁኝ፣ ኃጢአት ስሰራ በጣም ነው የምፈራው። ሰው ስበድል በጣም ነው የምፈራው። አጋጣሚ ተናድጄ ከአፌ የሆነ ክፉ ቃል ለዛ ሰው ጋር ከዋለብኝ በጣም ነው መፈራው። አጽያታችን ነው የሚያስፈራን፣ እና ቦታ ይህን የሚያስፈራ ነገር ኖሮ አይደለም። በእርግጥ ግርማ መጎስ አለው የተከበረ የተቀደሰ ቦታ ነው። እኛ ደግሞ ከነ አጽያታችን ከነምናችን ከነ ቅይሜታችን የምንሄድ ከሆነ ደግሞ ያስፈራናል በእርግጠኝነት። ግን በንሳት አጥበን በስጋው ደግሞ እንትን ብለን ውስጣችን እግዚአብሔር በወደደልን መንገድ ሁሉ በቻል ነው ሁሉ ጽድት ብለን ስንሄድ ደግሞ እግዚአብሔር የወደደውን የፈቀደውን ነው የሚያሳየን። ጭንቀቶች በምናምን ደግሞ አይኖሩም ማለት ነው። ሌላኛው ደግሞ ይሄ ስላችሁ ደግሞ ለምሳሌ መንፈስ ካለባችሁ ልትጨነቁ ትችላላችሁ። ምክንያቱም ያ ቦታ ሄዳችሁ መንፈሱ እንደሚወጣ ካወቀ በጣም ነው የሚያስጨንቃችሁ። እኔ ሂጄ እራሱ እና የሚገርማችሁ እኔ ትንሽ እህቴ ነበረች እና ቅዳሜ ቀኑ እሑድ ሊሄድ ከዚህ ማለት ነው እና ቅዳሜ ቀኑ መታ ነበረ ነገርኳትና። እንደዚህ እንደዚህ የማህበር ብር አካውንቴ ላይ አለ፣ አጋጣሚ የሆነ ነገር እንኳን ብሆን ስለዚህ ይህን አክል ብር የነሱ አለ፣ ያን ብር ደግሞ የዛ የማህበር ስለሆነ ብዬ እንደው ለሷ ያለውን ነገር አስረድቻት፣ ከሰው ጋር ምናልባት ይህን ይህን ነገሮች ደግሞ ብር አለብኝ፣ እችን ብር ደግሞ መከፈል አለባት ናም ብዬ ያለውን ነገር ነግሬያት፣ በቃ ልክ እንደሚሞት ሰው ነው። ምክንያቱም ውስጤ ላይ ያለው መንፈስ ምን ይለኝ ነበረ? በቃ አትመጭም፣ በዛው ትቀሪያለሽ፣ ትሞቻለሽ የሚል ሀሳብ ነው ለእኔ የሚሰጠኝ የነበረው ማለት ነውና እንደገና ደግሞ ኤልሻዳይ ሚዲያ ላይ በጣም ነው ማደምጦ የነበረው። በቃ እኔ ሁሌ በቃ ከነሱ ውጭ አላደምጥም። በቃ ሁሌ እዛ ነው ተጥጄ የምውለው ማለት ነው። በቃ ሁሌ ስራ እየሰራው እነሱ ነው ማደምጠው፣ መንገድ እየሄድኩ እነሱ ነው ማደምጠው፣ ጎረቤት ተጠርቼ እዛ እነሱ ነው ማደምጠው። የሆነች ልጅ እንዲ እንዲ ላይ ነበረ ትሞቻለች ብሎ በጣም ውስጥ እንትን እያ ላይ ነበረ ፈርቼ ነበረ። ለካ መንፈሱ ነው እንዳትሄዱ ስለሚፈልግ ትሞታላችሁ፣ እንደዚህ ትሆናላችሁ፣ እንዲ ትሆናላችሁ ብሎ ሌላ ሴራ ያሴራል እናንተ እንድትቀሩና እሱ የራሱን ስራ እንዲሰራ ነገሮች ሁሉ ያመቻቻልና እንዲህ አይነት ነገር በአእምሯችሁ ላይ ጨው ብሎ ሲመጣ እግዚአብሔር ይገስጽ በሉት እና አንዳንዴ እንዲህ አይነት ነገሮች በቃ እኔ ብሞቱም ልሙት፣ በቃ አደጁ ነው ብዬሽ ነው የሄድኩት። ብሞቱም ልሙት፣ በቃ የሆነ ትሞቻለሽ የሚለኝ ስሜት ነበረ። ትሞቻለሽ፣ አትመጪም፣ በቃ አትመጪም። አለም እኮ እዛው ነው በቃ መትሞቹ ልሙት፣ በቃ መሞቴ በእግዚአብሔር ቤት ከሆነ ልሙት። ምን ችግር አለው? እዚህ መንኩኝ ቀኔ ከሆነ ቀኔ ነው፣ እዛም ከሆነ ቀኔ ከሆነ ቀኔ ነው። ቆርጬ ነው የሄድኩት የነበረው ግን ሹክ የሚል መንፈስ አለ። በነገራችን ላይ መንፈስ ይኖርባችሁ፣ ሹክ ይላል። ሊመጣና ክፉ ነገር ነው። መልካም ነገር አይነግራችሁም፣ ክፉ ነገር እንድትቀሩ ማለት፣ በቃ እናንተ ጥርጥር ውስጥ ገብታችሁ እንድትቀሩ ነው የሚያደርጋችሁ። እና ስለዚህ በዚህ በዚህ ምንም ነገር እንዳትሰጉ፣ ጥንቃቄ አድርጉ። ምናልባት ብዙ ነገሮች ሊፈጠሩ ይችላሉ። ስትሄዱ ብዙ ምክንያቶች ሊኖሩ ይችላሉ። ትኬት በጊዜ ላታገኙ፣ አይዟችሁ፣ በርቱ፣ ጠንክሩ። ሁላችሁም ደግሞ ለሰማዕቱ ለበርሜል ሰማቱ ቅዱስ ጊዮርጊስ ደጅ ያብቃችሁ ነው የምለው። እና ስትሄዱ ይህንን ይህንን ነገር ጥንቃቄ አድርጎ ዛሬ ሌላ ቪዲዮ ልለቅላችሁ ነበረ፣ ግን ይህንን ደግሞ ስለሚቀድም ነው ባለፈ ከባህር ዳር ወደ አዲስ አበባ የመጣሁበትን ቪዲዮ አለ ሰርቼ ቁጭ አድርጌ ዋለሁ። ግን ቢሆንም ደግሞ ይህንን ነገር ስለሚጠቅም ወይም ደግሞ ይሄ መቅደም ስላለበት ብዙ ሰዎች እንዴት ነው የምንሄደው ብላችሁ ስልኬን ተቀብላችሁ በውስጥ መስመር ያወራችሁ ያላችሁ ባህር ዳር አካባቢ ደግሞ ያሉ ቤተሰብ ደግሞ በዛው እንዲሄዱ ያንን የጠየቃችሁን ልጆች አላችሁና እንዲሁም ደግሞ እዚህ ሆሳና ላይ ያላችሁ እዚህ ጉራጌ ክልል ላይ ሆናችሁ ደግሞ ቢያንስ ቤተሰቦቻችሁ እዚህ ሌራ ላይ ድረስ መጥቶ ቢያንስ በትንሹም ቢሆን ያለውን ነገር እምነትና ጸበሉን መውሰድ የሚፈልጉ ያመማቸው ሰዎች መዳን የሚፈልጉ ሰዎች ካሉ ቤተሰቦች ካላችሁ ስልክ ቁጥሬን ስጠዋቸውና ትንሽም ቢሆን ያለውን ነገር እንከፋፈላለን ማለት ነው። ምክንያቱም እኔ ብቻ ልዳን አልላችሁም እኔ ድኛለሁ እግዚአብሔር ይመስገን። ግን የታመመ የተጨነቀ እንደኔ ደግሞ የተጨነቀ ብዙ ሰው አለና እንዲድን እንዲፈወስ ስለምፈልግ ስለዚህ እነሱም ደግሞ መፈወስ መዳን ስላለባቸው እኔም ደግሞ ሰማቱ ያደረገልኝን በትንሹ እንኳን ካመጣሁት ነገር ማካፈል ስላለብኝ እንዲወስዱ፣ ማለት ጸበልና እምነት አለ መቶ እንዲወስዱ እዚህ ሌራ ላይ ማለት ነው እና ሌራ አካባቢ ያላቸው ወይም ደግሞ እምነትና ጸበል የምትፈልጉ ትንሽ ትንሽም ቢሆን የአቅምትሁን ማለት ነውና፣ ለሁላችሁም እንዲደርስ እፈልጋለሁ ማለት ነው እና ምክንያቱም እንዳልኳችሁ እግዚአብሔር ይመስገን፣ እግዚአብሔር መቼም እኔ ብቻ ሊያድን አይደለም፣ እዛ ድረስ የወሰደኝ ብዙዎቻችሁ ይህንን ቪዲዮ አይታችሁ ለመሄድ እያቀዳችሁ አላችሁ። ይህንን ቪዲዮ አይታችሁ ብዙዎቻችሁ ደግሞ ይህንን ቢያንስ እምነትና ጸበሉን ወስዶ ቤተሰብ ተጠቅሞ ደግሞ እንዲዱንላችሁ እግዚአብሔር ምክንያት አለው። እኔ የሚሄደ እግዚአብሔር ምክንያት አለው እና ስለዚህ ውሰዱ። ረፋ እንግዲህ ያው ይህንን ብያቸዋለሁኝ። በሚቀጥለው ደግሞ ሌላ ሀሳብ አስተያየት ካላቸው ጥያቄ ካላቸው እዛ ኮመንት ላይ ጠይቁኝ። እኔ ደግሞ መልስላቸዋለሁኝ። እንደዚህ በቪዲዮ መሰራት ያለበትን ቪዲዮ ሰርቻ ያቀርብላቸዋለሁኝ። ሁላችሁም ደግሞ ሰማዕቱ ቅዱስ ጊዮርጊስ ለደጁ ያብቃችሁ፣ ይፍቀድላችሁ። እሱ ሲፈቅድ ነው። እኔ ገና ከሰው ሀገር እንደመጣው ነው እና ቦታው ላይ እንግዲህ እንዲህ እንዲህ እኮ የሚባል ቦታ አለ ቅዱስ ጊዮርጊስ የሚባል ራሱ መቶ የሚያጠምቅ ብዙ ነገር ተብዬ፣ ከዛ መቼ ነው በቃ ም ለዛ ቦታ ያብቃኝ እያልኩኝ ነበረ ምኞቴ። ከዛ ደግሞ በኤልሻዳይ ሚዲያ ላይ አየሁት። እግዚአብሔር የተመሰገነው እንግዲህ መቼ ነው እኔ ለደጅ የምታበቃኝ ብዬ ተማጸንኩኝ። ሰማዕቱ ቅዱስ ጊዮርጊስ ደግሞ እሱ በፈቀደው በወደደው ጊዜ እኔን አቅሜም እንደማይችል አውቁ እግዚአብሔር ደግሞ የራሱን ሰዎች አዘጋጅቶ እግዚአብሔር የተመሰገነ ይሁን። እድሜ ለእህቶቼ ከእግዚአብሔር በታች ከሰማቱ ከቅዱስ ጊዮርጊስ እመቤቴ በታች እድሜ ለእነሱ ማለት ነው። እና የኔም ቋጠሮ ተፈቶ እንግዲህ ለቤቴ ያብቅቶኛል። እግዚአብሔር ይመስገን፣ ሰማዕቱ ክብሩን ይውሰድ ማለት ነው። እና ውድ ቤተሰቦቼ፣ ስለዚህ እናንተም ለደጁ ያብቃችሁ፣ ተስፋ እንዳትቆርጡ። ምንም ምናልባት እኔ አሁን ብያችኋለሁኝ፣ ትራንስፖርት አልነበረኝም፣ የሚሄድበት አልነበረኝም። ስለዚህ አይደለም እዛ አዲስ አበባ እንኳን የሚሄድበት ትራንስፖርት አልነበረኝም። እግዚአብሔር በሚያውቀው ስለዚህ እግዚአብሔር ግን የራሱን ስራ ሰርቶ የራሱን ሰው አዘጋጅቶ እግዚአብሔር ይመስገን እንግዲህ እኔንም ፈውሶ በቃ ብዙ ነገሮችን ለውጦ እንግዲህ ለዚህ ቦታ አብቅቶ ወደ ቤት የመልሶኛል እና ተስፋ እንዳትቆርጡ ያስላቸው ማለት ነው። በቃ ጸልዩ፣ ለደጅ አብቃኝ ስትነሱት ስትተኙ፣ ለደጅ አብቃኝ ጊዮርጊስ ቋጥሮ ይንፍታልኝ በሉት በእውነት። እና ብዙ ማውራቸው ነገር አለ በትዳር ዙሪያ ላይ አለመስማማት ብዙ ነገር ሲኖር አንዳንዴ የራሳችን ችግር ይመስልናል፣ ግን ሰዎች በእኛ ላይ ስለሚያሴሩ የሰይጣናዊ ስራ ስለሚከተሉ ነው እና አንዳንዴ ምናልባት ህይወታችን ፈተና ላይ ከሆነ ደግሞ አንዳንድ ነገሮች እስኪ እናወራለን። እኔም የደረሰብኝን ከአሁን በኋላ ግልጽ አድርጌ እነግራቸዋለሁ፣ ያየሁትን ያለውን ማለት ነው። እስከዛ ሰላም ሁኑልኝ።